ሰላም ሰላም፣ እንዴት ናችሁ? በጂሚቲቪ ሾ የተለያዩ ፕሮግራሞች ይቀርባሉ። ከነዚህ መካከል እንግዲህ በመዝናኛው ዓለም እንግዲህ ምን ምን ነገሮች ተከሰተ የሚለው የሰሞኑኛ ወሬዎች አሉ። እንግዲህ በተለይ ደግሞ የከጉማ አዋርድ በኋላ እንግዲህ አንዱ ሰሞኑኛ ብዙዎችን እንግዲህ ሲያሳትፍ የነበረው የ2025 የኢትዮጵያ የቲክቶክ ቲክቶክ ክሬቲቭ አዋርድ አሸናፊዎች ይፋ ሆኗል። በዚህ መሰረትም እንግዲህ በርከት ያሉ ሽልማቶች ነበሩ የነበሩት ወደ ሀያ አምስት የሚሆኑ ሽልማቶች ናቸው የነበሩት በዋናነት ግን የአዶናይ መድረክ ነው ማለት ይችላል። አይደል አረማዎች ተመልካቾች፣ ብዙዎቻችሁ እንደጠበቃችሁ ነው ወይ የሚለውም ጠይቀናችሁ ነበረ። ታዲያ እንግዲህ የዘንድሮ መድረክ እንዲህ በሶስት የተለያዩ ዘርፎች ትልቅ ክብር ያገኘ ሆኗል። በተለይ ደግሞ አዶናይ የአመቱ ምርጥ ቲክቶከር፣ አነቃቂ አዶናይ እንዲሁም ደግሞ የአመቱ ላይፍ ስታይል በሚል በሶስቱ ዘርፍ ተሸልሟል። እንዲሁም ደግሞ የመጨረሻው መኪናም ሽልማት የሚያስገኝ እንግዲህ አራት ሽልማቶችን ወስዷል ማለት ነው። እንግዲህ በጤናና ና በማህበራዊ ጠቀሜታ ዘርፍ እንግዲህ ዶክተር ዐቢይ ታደሰ የህክምና ይዘት ተሸላሚ ሆኗል ማለት የማህበራዊ ኃላፊነት ተሸላሚ የሚሉትን ዘርፎች ጠራርጎ ማለት ይቻላል ማለት ነው። የመድረኩ እንግዲህ ሌላኛው ባለብዙ ሽልማት አሸናፊ ዩቲ ናስ ነች። እንግዲህ ላይፍ ታይም አሸናፊ ሆናለች። እንዲሁም ደግሞ የስማይል ቻሌንጅም አሸናፊ ነው። ያ ማለት ሁለት ሽልማቶችን ወስዳለች ማለት ነው። ሌላው ምርጥ አለባበስ በሚልም ክብር አግኝታለች ማለት ነው። በሶስት አሸናፊዎች ሆናለች ማለት ነው። ሌሎች ዋና ዋና አሸናፊ እንግዲህ ዶሚኔት ኑሪ ወይም ደግሞ በኮሜዲ የምናውቀው እንግዲህ በወንዶች ምርጥ ኮሜዲ በሚባል ተመርጧል ማለት ነው። በሴቶች ንጹህ አሸንፋለች ማለት ነው። ንጹህ ምርጥ ሴት ኮሜዲ ሁና አሸንፋለች ማለት ነው። ብሩክ ኒውስ ወይም ደግሞ ብሩክ ጫላ በዜና ኮንቴንትነት አሸንፏል ማለት ነው። የኢንፎርሜሽን አሸናፊ ሆኗል ማለት ነው። ናሆም ፎንቲ በላይቭ ስትሪሚንግ ስትሪመር በማድረግ እንግዲህ አሸንፏል ማለት ነው። እንዲሁም ደግሞ መምህር ዳኒ የሲስተም አሸናፊ ሆኖ ይገኙበታል። ማለት ነው ትልልቅ አሸናፊዎች እንግዲህ መልቲፕል ዊንስ። ዛሬ እንግዲህ ትናንትና ነው የተጠናቀቀው በኤግዚቢሽን ማዕከል የተለያዩ እንግዲህ በሶለን ሶለን፣ እንግዲህ ዛሬ ሶስተኛውን ፕሮግራም አዘጋጅቷል፣ በተዋጣለት መንገድም ጨርሶታል ማለት ነው። ጥሩ ፕሮግራም አቅርቧል፣ ወንድማችን በርታ እንላለን ማለት ነው። እንግዲህ አዶናይ የአመቱ ምርጥ ቲክቶከር፣ አነቃቂ አዶናይ፣ የአመቱ ላይፍ ስታይል አሸናፊ ሆኗል ማለት ነው። አዶናይ ዩቲ ናስ የላይፍ ታይም አሸናፊ፣ የስማይል ቻሌንጅ አሸናፊ፣ ምርጥ አለባበስ በሴቶች ዘርፍ አሸንፋለች። ዶክተር ዐቢይ እንዳልጓቸው በህክምና ዘርፍ አሸናፊ ሆኗል ማለት የማህበረ የማህበር ኃላፊነት በመወጣት ተሸላሚ ሆኗል። ሌላው በመዝናኛው እንግዲህ እና ወንድም በኮሜዲ አሸናፊዎች ዶሚኔት ኑሪ የአመቱ ምርጥ ኮሜዲ ወንድ አሸናፊ ሆኗል። ንጹህ የአመቱ ሴት ኮሜዲ አሸናፊ ሆናለች ማለት ነው። ሌላው ዳዊት ታዬ የአመቱ ምርጥ ዳንሰኛ ተሸላሚ ሆኗል ማለት ነው። ፓትሮን ምርጥ ሚመር ተሸላሚ ሆኗል ማለት ነው። ግን ሴት ናት ወንድ ናት የሚለውም ደግሞ አጠራጣሪ ነው። እያየን ነበረ እና አስቅኝ ነው እሱ ከሆነ ግን በጣም ቆንጆ ነ በነገራችን ላይ። ሌላው እውቀትና መረጃ አቅራቢዎች እንግዲህ ብሩክ ኒውስ በዜና ወይም ደግሞ የኢንፎርማቲቭ አሸናፊ ሆኗል ማለት ነው። መምህር ዳኒ የአመቱ የሲስተም አሸናፊ ሆኗል ማለት ነው። ሌላው አቢ የስፖርት መረጃ ይዘት አሸናፊ እንግዲህ አቢ ዩኤል ከማንቸስተር ዩናይትድ ደጋፊ እንዲሁም ነው ቀነኛ ደጋፊ ነው። ከጎስ ጋር ትልልቅ ትንቅንቅ ነበረ። እሱን ጨርሰው እንግዲህ አሸናፊ አቢ ሆኗል ማለት ነው። ልዩ ይዘት ያላቸው ወይም ደግሞ ላይቭ ላይ ፕሮግራም በመስራት ናሆም ፎንቲ የላይቭ ስትሪሚንግ ተሸላሚ ሆኗል ማለት ነው። ሌላው በቤንጂ የዓመቱ አጭር ፊልም አሸናፊ ሆኗል። ሌላው የአመቱ ምርጥ ሪቪው ይዘት ተሸላሚ ማለት ነው። ሌላ ሰያ ቱሪዝም ላይ የሚሰራ ልጅ ነው። የአመቱ ምርጥ የጉዞ አሸናፊ ሆኗል ማለት ነው። ሌላው ቻሌንጅና ተስፋ የተጣለበት ይህም ደግሞ በረከት ታደሰ ቤኪ አራት ኪሎ የአመቱ ምርጥ የጭላሎ ቻሌንጅ አሸናፊ ሆኗል ማለት ነው። ባምሌ ተስፋ የተጣለበት ቲክቶከር ሆኗል ማለት ነው። እንግዲህ ይህንን ይመስላል በትናንትና ሁለት በስተኛ ጊዜ ሲጠናከር የነበረው ሲከናወን የነበረው የ2025 የኢትዮጵያ የቲክቶክ ክሬቲቭ አዋርድ አሸናፊዎች ይህን ይመስላሉ ማለት ነው። አብራችን ነበርኩ። ከልብ ከልብ እናመሰግናለን። የፕላስሚክ ተጫራቹ ቤተሰብ መሆናቸው ይዘጋ። በዩቲዩብ ቻናላችን ብቅ እንላለን በቅርቡ። ሰብስክራይብ ያረጋቸው ቤተሰቡ ነው። አብራችሁ ነበርኩ። ጂሚ ነኝ። ከፊራ ጋር አብረናችሁ ቆየን። እናመሰግናለን።